በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት የሰማያት ለዘአብጽሐነ እስከ ዛቲ ዕለት፣ እስከዚህ ዕለት፣ እስከዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁ እና የተከበራችሁ የእግዚ አብሔር ቤተሰቦች፣ የድንግል ማርያም የአስራፍ የቃል ኪዳን የመስቀል ስር የአደራ ልጆች፣ የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰዓት ቆያችሁ? አሜንን ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ሌሊትና ለዚች ሰዓት ያደረሰን ቸሩ አምላካችን ቅዱስ እግዚአብሔር በድጋሜ ስሙ የተመሰገነ ይሁን። ወላዲት አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት! ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን አመታዊና ና ወርሃዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረዲኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰኒው ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ አባ ስሞን ዘሀገረ አሊባ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ ሁለት በዚች ቀን የሀሊባ ሀገር ሰው የከበረ አባት ስሞን አረፈ። እግዚአብሔርን በጸሎቱ ይማረን ለዘላለሙ አሜን። ሰላም ለስሞን ጸዋነ ሰብአ ወህዝባ ለብሔር ሀሊባ ረድየ ተዝንቱ ጻድቅ በሰአም እንዳቤ አጸባ ወታደር ነፍሲ አመደው እርቃን ረከባ ረከባ ከመላሃ ከመላህ የብርሃን ለገጹ ገልበባ። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ ክርስቶፎሮስ በሰማይትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች አገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበር። የክብር ባለቤት ወደሆነ እዚህ ጊዜ አብሔርም አለደ ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖችን የሚያሰቃያቸውንም ገሰጻቸው የጦር ሰራዊቱን የሚመራ መኮንን ጽኑ ግርፋትን ገረፈው ቅዱስ ክርስቶፎሮስን መኮንኑን የጌታ ኢየሱስ ክርስቶስ ትዕዛዙ ኃይሌን ባቲዘኝና ባታስታግሰኝ አንተና ሰራዊት ከእኔ እጅ ባልጎዳ ባልዳናችሁ ነበር አለው መኮንኑም ስለ እርሱ ወደ ንጉሥ ላከ። ከእርሱም የሆነውንም ነገረው። ንጉሱም ወደ እርሱ እንዲያመጡት ሁለት መቶ ወታደሮችን ላከለት። እርሱም ያለ መፍራት፣ ያለ ማፈግፈግ አብሯቸው ሄደ። በእጁ በትር ነበረች። በላይዋ በጸለየ ጊዜ በቀለችና አበበች። እነዚያ ወታደሮች ተርበው የሚበሉት እንጀራ በአጡ ጊዜ ቅዱስ ክርስቶፎሮስ ጸሌ በእነርሱ ዘንድ እንጀራ በስቶ ተትረፈረፈ። እጅግን አድንቀው በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጀ ክርስትና ጥምቀትን አተጠመቁ። ወደ ንጉሱም ፊት በደረሱ ጊዜ ንጉሥ ዳኪዎስ ሊያስፈራው ሊያስፈራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ ሁለት አመንዝራ ሴቶችን ወደ እርሱ ሰደደ። እነርሳቸው እነርሳቸው እንደሚያስቱትና በኃጢአት እንደሚጥሉት አስቧልና እርሱ ግን ገሰጻቸው፣ አስተማራቸው በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኑ። እንዲሁም እነዚያ ሁለት መቶ ወታደሮች በንጉሱ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሰይፍ እንዲቆርጡ አዘዘ። የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስን ንጉሱን አንተ የሰይጣንን ሥራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉሱም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበታቹ ሰዓትን እንዲያነዱ አዘዘ። እንዲሁም አደረጉበት ነገር ግን ጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ፣ እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሱንም ከእርሷ ያወጡት ወደዚያች ብረት ምጣድ ቀረቡ። ንጉሱም አንገቶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሕይወት አክሊልንም ተቀበሉ። ከዚያም በኋላ ታላቅ ድንጋይ በአንገቱ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉሱ አዘዘ። በጨመሩትም ጊዜ እግዚአብሔር መልአክ በጤንነት አስወጣው። ማሰቃየቱንም በሰለቸ ጊዜ አንገቱን በሰይፍ ይቆርጡ ዘንድ ንጉሱ አዘዘ። ቅዱሱም በእግዚአብሔር መንግሥት የድል አድራጊነትን አክሊል ተቀዳጀ። ጸሎቱ በረከቱ ከእኛ ጋር ለዘላለሙ ትኖራለች፣ አሜን። ሰላም ለክሪስቶፎሮስ ዘተጸወወ በጸብ ዘተጸወወ በጸብ በውስተ ሀገሩ ዘአምነ በትምህርት ተማቲ አስረጥ በህየ ተሰቅለ ተቀትለ በእንተ ክርስቶስ እግዜ ወሰላም ለእለ ሞቱ ምስሊሁ በስን ቅሌቲ አንስት አማዓት ሰብ በዝችም ቀን የቃይናን ልጅ የመላልኤል የዕረፍቱ መታሰቢያ ነው። መላልኤል መቶ ስልሳ ዓመት ዓመት ኖረ። ያሬድንም ወለደው። መላሊኤልም ያሬድን ከወለደው በኋላ በ730 ዓመት ኖረ፣ ወንዶችና ሴቶች ልጆችን ወለደ። የመላሊኤል መላ ዘመኑ ሁሉ 895 ዓመት ነው። ይኸውም ሚያዝያ ሁለት ቀን በእሁድ ዕለት ሞተ። በማከማቸትም ውስጥ ቀበሩት። በማከማቻም። ሙስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ

ወለዘጻፎን ዘይደር ስለዛ አንሞ ወለዘፈርቦን በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አማራጭ ዘክሎንባይሰወረ የማረ ና ኢየሱስ ክርስቶስ የሰማነውን በእዝነ ልቡናችን ያሳድርብን። አምላካችን የቅዱሳን ረዴታቸው፣ በረከታቸው እንዲያድርብን በሰላም ያሳደረ በሰላም እንዲያውለን በጸሎታቸው አስቡን፣ አትርሱን ብለው ለቤተ ክርስቲያናችን አስራት በኩራት የሚያወጡትን በጉልበታቸው፣ በገንዘባቸው፣ በእውቀታቸው የሚያገለግሉትን ሁሉ አምላካችን እግዚአብሔር አምላክ በቸርነቱ ያስባቸው፣ በሰላም ያውለን። አምላካችን ጾማችን፣ ሱባችን በሰላም አስፈጽሞ ለብርሃነ ትንሳኤው እንዲያደርሰን፣ አቡነ ዘበሰማያት ንበት።

እግዚኦ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ሁሉ ህዝብ፣ ከማእሰራ ኃጢያት እግዚአብሔር ፍታ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ።